2025 አፍሪካ አስር ወታደራዊ ኃይል ሀገራት ኢትዮጵያ ስንተኛ ደረጃ ላይ ትገኛለች? ኢትዮጵያስ ጎረቤት ሀገራት በወታደራዊ አቅም በምን ደረጃ ላይ ይገኛሉ? ሰላም ጤና ይስጥልን። ውድ ኢትዮ ከረንት አድማጮችና ተከታዮች እንደምን አላችሁ? ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ በሰፊው ዜና የምንመለከተው የአፍሪካ ሀገራት ጦር ሰራዊቷ በተለያየ ሰው ሀይል ብዛትና ስልጠና የትጥቅ ደረጃ ላይ ይገኛሉ። ተቀማጭነቱ አሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ ወይም ጂኤፍፒ የዓለም ሀገራት ባላቸው የጦር መሳሪያ መጠንና በሰራዊት ብዛት እንዲሁም ጥንካሬ በችሎታ የበጀት አቅምና በመልካ ምድር አቀማመጥ እንዲሁም ባላቸው ሀብት ላይ መስረት በየአመቱ ደረጃ ያወጣል። የሀገሪቱ አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየአመቱ ከሚያወጣቸው ሪፖርት የአውሮፓውያኑ 2025 145 ሀገራት ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርገዋል። በተጨማሪም የሀገራት ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብር፣ የዲፕሎማሲያዊ ግንኙነትና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝ ይወሰናል። አፍሪካ ሀገራትም የግዛትና የህዝቦቿ ደህንነት ለመጠበቅ እንዲሁም በውስጣ ያለው ታጣቂ ቡድኖች ለመቆጣጠር ከምጣኔ ሀብቷ አንጻር ከፍተኛ በጀት መመደብ፣ የሰው ኃይል በማሰልጠን ወታደራዊ መሰረተ ልማቶችን በመገንባትና በማዘመን እንዲሁም ዘመናዊ ጦር መሳሪያዎች መገልገያ በመታጠቅ ላይ ይገኛሉ። ግሎባል ፋየር እንደ አውሮፓውያኑ በ2025 ዓመት ባወጣው የዓለም ሀገራት ወታደራዊ አቅም ደረጃ ውስጥ ከተካተቱት የአፍሪካ ሀገራት መካከል ቀዳሚ የሆኑት አስር ኃይል ሀገራት የሚከተሉት ናቸው። በአስረኛ ደረጃ የምንመለከታት ሀገር ሀገር ሊቢያ ስትሆን በሰሜን አፍሪካዋ ነዳጅ ሀብት የበለጸገች ሊቢያ ረጅም ዓመታት የመሯት የመሪያ የመሐመድ ጋዳፊ መንግስት ከወደቀ በኋላ እርስ በርስ ጦርነት ውስጥ ብትሆንም በወታደራዊ አቅሟ በአፍሪካ አስረኛ ደረጃ ላይ ትገኛለች። ሊቢያ በዓለም ደረጃ ወታደራዊ ኃይል 76ኛ ደረጃ የሚገኝ ሲሆን ምንም እንኳ ሀገሪቱ እርስ በርስ ጦር ክፉኛ ብትጎሳቆልም የምትገኝበት ስትራቴጂያዊ ቦታና ባላት የተፈጥሮ ሀብት ምክንያት በሰንጠረዥ ላይ ከፍላ መቀመጥ ችላለች። ምድር ጦር አየር ኃይል እና የባህር ኃይል ያላት ሲሆን ከሰላሳ ሺህ በላይ መደበኛ ሰራዊት አላት። በዘጠነኛ ደረጃ የምናገኛት ጎረቤት ሱዳን ስትሆን በሰሜን ምዕራብ በኩል ከኢትዮጵያ ጋር የምትጎራበተው ሱዳን ላለፉት ሁለት ዓመታት የእርስ በእርስ ጦርነት ውስጥ የምትገኝ ሲሆን ባላት ወታደራዊ አቅም ከአፍሪካ ዘጠነኛ እንዲሁም ከዓለም ደረጃ ደግሞ ሰባ ሦስተኛ ደረጃ ላይ ትገኛለች። የሱዳን ጦር ኃይል ከፈጥኖ ደራሽ ኃይሉ ጋር በሚደረገው የእርስ በርስ ጦርነት ውስጥ ሆኖ ከባድ ፈተና የገጠመውና ሀገሪቱ ከባድ የፖለቲካ ቀውስ ውስጥ ብትገባ ብትገኝም ብትገባም ሰራዊቷ በአፍሪካ ጠንካራ ከሚባሉት ውስጥ ይገኛል። ሱዳን የምድር ጦር አየር ኃይልና የባህር ኃይል ያላት ሲሆን ከዘጠና ሺህ በላይ መደበኛ ሰራዊት አለዋት። ተኛ ደረጃ የምናገኛ ዲሞክራቲክ ኦፍ ኮንጎ ስትሆን የዲሞክራቲክ ኮንጎ ሰራዊት በተለይ በሀገሪቱ ምስራቅ ክፍል ውስጥ የሚንቀሳቀሱ አማጽያን ጋር እየተዋጋ የቆየ ቢሆንም በጥንካሬው በአፍሪካ ስምንተኛ ባለ ስልሳ ስድስተኛ ደረጃ ይገኛል። በማዕድን ሀብቷ የበለጸገችው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የወታደራዊ ኃይሏ ጥንካሬዋን ያገኘ ሲሆን በዓለም አቀፋዊ ትብብር ከሚያገኘው ድጋፍና በሀገሪቱ በምትመድበው በጀት ነው። ዲሞክራቲክ ኦፍ ኮንጎ የምድር ጦር አየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አሏት። በሰባተኛ ደረጃ የምናገኛት ሞሮኮ ስትሆን ከአውሮፓ ጋር የምትዋሰነው ሰሜን አፍሪካዋ ንጉሥ ሀገር ምድር ሞሮኮ ወታደራዊ ኃይል በአፍሪካ በሰባተኛ ደረጃ ሲቀመጥ ከዓለም ሀገር አደጉ 59ኛ ደረጃ ላይ ይገኛሉ። ሞሮኮ ወታደራዊ ኃይል አሏት በሰውና በትጥቅ የምታጠናክረው በተለይ የድንበር ጥበቃዋን ለማጠናከር በምዕራብ አፍሪካ የሚንቀሳቀሱ የሽብር ቡድን ለመቆጣጠር ሞሮኮ ባላት ጠንካራ ምጣኔ ሀብትና ከምዕራባዊ ሀገር ባላት ጠንካራ ዲፕሎማሲያዊና የመከላከያ ትብብር አማካኝነት ጠንካራ ሰራዊት ለመገንባት ችላለች። ሞሮኮ እንደ ሌሎችም የምድር ጦር አየር ኃይል ላይ የባህር ኃይል ያላት ሲሆን ሁለት መቶ ሺህ የሚጠጉ መደበኛ ሰራዊት አባላት አሏት። በስድስተኛ ደረጃ የምናገኛት ሀገር አንጎላ ስትሆን በደቡብ አፍሪካ ይቱ ሀገር። አንጎላ በወታደር ኃይል ጥንካሬ በዚህ ዓመት በአፍሪካ ስድስተኛ በዓለም ሃምሳ ስድስተኛ ደረጃ ትገኛለች። የአንጎላ የጦር ኃይል ጥንካሬ ምንጭ ሀገሪቱ ከነዳጅ ሀብት የምታገኘው ገቢ የምትመድበው በጀት ነው። አንጎላ ጦር ሰራዊቷን በማጠናከር በአፍሪካ ኃይል የሚባሉ ሀገራት ጋር እንደሚሰለፍ ያደረገችው በሀገር ውስጥ ሊያጋጥሟት የሚችል የደህንነት ስጋቶች ለመቋቋም በሚል ነው። አንጎላም እንደሌሎች የምድር ጦር አየር ኃይል ላይ ባህር ኃይል ያላት ሲሆን 110 ሺህ የሚጠጉ መደበኛ ሰራዊት አሏት። በአምስተኛ ደረጃ የምናገኛት ሀገረ ኢትዮጵያ። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ አምስተኛ ደረጃ የምትገኝ ሲሆን በዓለም ደግሞ 52ተኛ ደረጃ ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባቸው በሀገር ውስጥ ደህንነት ለማስጠበቅና በቀጠና የደህንነት ሁኔታ በተለይ በአፍሪካ ቀንድ ያሉ ግጭቶች ረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ ጦር መሳሪያ በማስታጠቅ እና ወሳኝ ወታደራዊ መሳሪያ ለመስራት የሰው ኃይሏን በማሰልጠን ከፍተኛ መዋለንዋይ ታፈሳለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር የምትገኝ ሲሆን በአፍሪካ ቀንድ አካባቢም በወታደራዊ አቅሟ ቀዳሚ ናት። ኢትዮጵያ ጦር በዋናነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡኖችን ለመቆጣጠር የሚሰማራ ሲሆን ሀገሪቱ በሌሎች ሀገራት የሰላም ማስከበር ተልኮ ውስጥም ሰራዊቷን በመላክ ዋነኛው ሀገር ነች። ኢትዮጵያ የምድር ጦር፣ አየር ኃይልና የባህር ኃይል ያላትን ቢሆንም ከ160ሺህ በላይ መደበኛ ሰራዊት አላት። በአራተኛ ደረጃ የምናገኘት ሀገር ደቡብ አፍሪካ ስትሆን በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደር ኃይል ጥንካሬ በአህጉሪቱ በአራተኛ ደረጃ የሚገኝ ሲሆን በዓለም አቀፍ ደረጃ በአርባኛ ደረጃ ተቀምጣለች። ባሏት እጅግ ዘመናዊ የመከላከያ ኢንዱስትሪዎች የምትታወቀው ደቡብ አፍሪካ ለጦር ሰራዊቷ የሚያስፈልጓት አብዛኛው ትጥቆችና መገልገያ ራሷ የምታመርት ሲሆን ደቡብ አፍሪካ ምድር ጦር አየር ኃይልና ባህር ኃይል ያላት ሲሆን ከሰባ ሺህ በላይ መደበኛ ሰራዊት አሏት። በሶስተኛ ደረጃ የምናገኛት ሀገረ ናይጀሪያ ስትሆን ምዕራብ አፍሪካዊቷ ሀገር ናይጀሪያ ባላት የወታደራዊ ጥንካሬ በአፍሪካ ሶስተኛ ስትሆን ባለም ደግሞ 31ኛ ደረጃ ትገኛለች። ሰራዊቷ በግዛ ውስጥ የሚንቀሳቀሷ ማጽያንና የሽብር ቡድኖች ለመቋቋም የገነባቸው ከናይጀሪያ የነዳጅ ምርቷ ከምታገኘው ገቢ ከፍተኛ መዋለንዋይ መድባ አጠናክራለች። ሪያም እንደሌሎቹ ሀገራት የምድር ጦር አየር ኃይልና የባህር ኃይል ያላት ሲሆን ከ230 ሺህ በላይ መደበኛ ሰራዊት አለዋት። በሁለተኛ ደረጃ የምናገኛት አልጀሪያ ሴትሆን ሰሜን አፍሪካዊቷ ሀገራ አልጀሪያ በጦር ሰራዊት ጥንካሬ በአፍሪካ ሁለተኛ ደረጃ እንዲሁም በዓለም ደግሞ ሀያ ስድስተኛ ደረጃ ላይ ትገኛለች። የአልጀሪያ የጦር ሰራዊት ጥንካሬ የተገነባው ሀገሪቱ የምታገኘው ነዳጅ ዘይት ገቢ የምትመድበው በጀት አማካይ ሲሆን ይህም ወታደራዊ ኃይሉ ዘመናዊ ትጥቅና በደንብ የሰለጠነ ሰራዊት እንዲኖራት አድርገዋል። ገሪያም እንደ ሌሎቹ ሀገራት የምድር ጦር አየር ኃይልና የባህር ኃይል ያላት ሲሆን ከ325 ሺህ በላይ መደበኛ ሰራዊት አለዋል በአንደኛ ደረጃ የምናገኘ ግብፅ ስትሆን ከመካከለኛው ምስራቅ ጋር መዋሰኗ በሰሜን አፍሪካ የምትገኘው ግብጽ ወታደራዊ ኃይሏን ከአፍሪካ ቀዳሚ ሀገር ሆናለች በዓለም ደግሞ አስራ ዘጠነኛ ደረጃ ትገኛለች ወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘው አንድ ነጥብ አምስት ቢሊዮን ዶላር አመታዊ ወታደራዊ ድጋፍ ጨምሮ ከሌሎች ሀገራትም ከፍተኛ መጠን ያለው ወታደራዊ እርዳታ ታገኛለች። የግብፅ ሰራዊት ግጭት በማይለየው በመካከለኛው ምስራቅ አካባቢ የምትገኘው ሀገሪቱ የደህንነት ከመጠበቅ ባሻገር በሀገር ውስጥ ታጣቂዎች ለመቆጣጠር ይሰማራሉ። ግብፅም የምድር ጦር አየር ኃይልና የባህር ኃይል ያላት ሲሆን 440 ሺህ መደበኛ ሰራዊት አሏት። ኢትዮጵያ ጎረቤት ሀገራት በወታደራዊ አቅም በምን ደረጃ ላይ ይገኛሉ? በዓለም ሀገራት ወታደራዊ አቅም መመዘን በየአመቱ ጦር ሰራዊቶችን ደረጃ የሚያወጣው ግሎባል ፋየር ፓወር ኢንዴክስ ተቀባይነት ያለው ዋነኛ ወታደራዊ መረጃ ምንጭ ነው። ይህም ደረጃ የሚያወጣው ከሀያሉ ሀገራት አንስቶ እስከ ትናንሽ ሀገራት ድረስ ያሉትን መረጃዎች ከተለያዩ አስተማማኝ ምንጮች በማሰባሰብ ነው። እዚህም የደረጃ ሰንጠረዥ ውስጥ የሚካተቱት ሀገራት ወታደራዊ አቅም የሚመዝነው የጦር ኃይል በብዛት በምታጠቁት የጦር መሳሪያ አይደለም። ደረጃ ለማውጣት አምሳ ነጥቦች ያሉት ፓወር ኢንዴክስ ስኮር የተሰኘ ዝርዝር መመዘኛ ጥቅም ላይ ይውላል። እነዚህም መካከል የህዝብ ብዛት፣ የሰራዊት ቁጥር፣ የጦር መሳሪያ ብዛትና አይነት፣ የተፈጥሮ ሀብት፣ የገንዘብ አቅምና መልክዓ ምድር ሌሎች ይገመገማሉ። በአለም ላይ ሀያል ሀያል ወታደራዊ አቅም ያላቸው በምጣኔ ሀብት የዳበረው ዩናይትድ ስቴትስና ሩሲያ፣ ቻይና፣ ህንድ፣ ደቡብ ኮሪያ ከአንድ እስከ አምስተኛ ደረጃ የሚገኙ ሲሆን ሌሎች ምዕራባውያንና ሌሎች ሀገራት በየደረጃ ሰንጠረች በተከታታይነት ይገኛሉ። በአፍሪካም ግብጽ፣ አልጀሪያ፣ ናይጀሪያ፣ ደቡብ አፍሪካና ኢትዮጵያ ወታደራዊ ኃይላቸው ቀዳሚ ሆነው ተመዝግበዋል። እነዚህ ሀገራት በህዝብ ብዛትና ምጣኔ ሀብት በሀገሪቱ ውስጥ በከፍተኛ ቦታ የሚገኙ ናቸው። ግጭትና ፖለቲካ ውጥረት የማይለየው የአፍሪካ ቀንድ የምትገኘው ኢትዮጵያ ከአፍሪካ ቀዳሚ አምስት ሀያላን ሀገር መካከል የምትመደብ ሲሆን በምጣኔ ሀብትና በፖለቲካ በቀጠናው ከፍተኛ ተጽዕኖ ያላት ሀገር ናት። በዚህም የግሎባል ፋየር ፓወር አገሪቱ የጦር ኃይል ጥንካሬ ሰንጠረዥ ውስጥ የኢትዮጵያ ተጎራባች ሀገራት የሆኑት ኤርትራ፣ ሱዳን፣ እና ደቡብ ሱዳን፣ ኬንያ፣ ሶማሌ እና ጅቡቲ ያሉበት ደረጃ ከምን ላይ ይገኛል? በሰሜን የምትዋሰነን ጎረቤት ሀገር ኤርትራ በአፍሪካ ሀያ ስድስተኛ ደረጃ ስትሆን በዓለም አንድ መቶ ሀያኛ ደረጃ ነች። ኢትዮጵያ ሰሜናዊ ተዋሳኝ የሆነችው ኤርትራ በዚህ ዓመት ግሎባል ፋየር ፓወር ኢንዴክስ ላይ በወታደራዊ አቅም ከ145 ሀገራት 120ኛ ደረጃ ስትሆን በአፍሪካ ደግሞ 26ኛ ደረጃ ትገኛለች። 6.3 ሚሊዮን በላይ ሕዝብ ያላት ኤርትራ 120 ሺህ መደበኛ ሰራዊትና 130 ሺህ ተጠባባቂ ኃይል አላት። በሀገሪቱ ለሰራዊቷ 198 ሚሊዮን ዶላር ዓመታዊ በጀት ትመድባለች። ኤርትራ የምድርና አየር ኃይል በሀይር ኃይር ያላት ስትሆን ሱዳን በአፍሪካ ዘጠነኛ ስትሆን በዓለም ላይ 73ተኛ ደረጃ ትገኛለች። ከኢትዮጵያ በሰሜን ምዕራብ የምትዋሰነው ሱዳን በአሁኑ ወቅት ሁለት ዓመታት በሞሌ እርስ በርስ ጦርነት ውስጥ የምትገኝ ሲሆን በግሎባል ፋየር ፓወር ኢንደክስ ወታደራዊ አቅም ጥንካሬ በዓለም 73ተኛ በአፍሪካ ደግሞ ዘጠነኛ ደረጃ ትገኛለች። በጦርነት ውስጥ የምትገኘው ሱዳን ከ50 ሚሊዮን በላይ ህዝብ ያላት ሲሆን እነዚህም ውስጥ አገሪቱ 92000 መደበኛ ሰራዊትና 75000 ተጠባባቂ ኃይልና 17000 ሚኒሻ አለዋት። የምድር አየር ኃይልና ባህር ኃይል ያላት ሱዳን ለሰራዊቷ በአመት 2 ሚሊዮን ዶላር በጀት ተመድባለች። ሌላኛው ሀገር ደቡብ ሱዳን ስትሆን በአፍሪካ 22ኛ ደረጃ ስትይዝ በዓለም 113ኛ ደረጃ ተቀምጣለች። ከሱዳን ነፃ መውጣት ከ15 1 ዓመት ሊሞላት የተቃረበችው በአፍሪካ አዲስ ሀገር የሆነችው ደቡብ ሱዳን ሀገር ቀዝቀዝ እያለ በቀጠለ ፖለቲካና ወታደራዊ ቀውስ ውስጥ የምትገኘው ከኢትዮጵያ በደቡብ ምዕራብ የምትዋሰን ሀገር ናት። ደቡብ ሱዳን በወታደራዊ አቅሟ በግሎባል ፋየር ፓወር ዝርዝር ውስጥ የተካተቱት 145 የዓለም ሀገራት መካከል 113ኛ ደረጃ የምትገኝ ሲሆን በአፍሪካ ደግሞ 22ኛ ደረጃ ናት። የህዝቧ ብዛት ከ12.7 ሚሊዮን በላይ የሆነችው ደቡብ ሱዳን 185 ሺህ መደባዊ ሰራዊት ሲኖራት 175 ሚሊዮን ዶላር በጀት በላይ ለምድር ጦር ለአየር የር ኃይልና ባህር ኃይሏ በየአመቱ ትመድባለች። ሌላዋ ሀገር ደግሞ ኬንያ ስትሆን በአፍሪካ 11ኛ ደረጃ ስትሆን በዓለም 83ኛ ደረጃ ነች። ከኢትዮጵያ በደቡብ የምትገኘው ኬንያ ጠንካራ የሆነ ምጣኔ ሀብት ካላት የአፍሪካ ሀገር አንዷ ስትሆን በዙሪያ ካሉት ሀገራት ጋር ሰላማዊ ግንኙነት ያላት በግዝቷ ውስጥ የታጠቁ አማጽያን ኃይል የሌለባት ሀገር ነች። የኬንያ ዋነኛ የደህንነት ስጋት ጎረቤት ሀገር ሶማሊያ የሚንቀሳቀሰው ሰላማዊ ታጣቂ ቡድን አልሸባብ ነው። በዚህ ምክንያት ሰራዊቷ በዋነኝነት የሚሰማራው ከሶማሌ ጋር የምትዋሰንበት የድንበር አካል ነው። 58 ሚሊዮን ህዝብ ያላት ኬንያ መደበኛ ሰራዊትና 27 ወይም 25 ሚሊሻ ያሏ ሲሆን ግሎባል ፋየር ፓወር ኢንዴክስ ሰንጠረጅ ላይ በአፍሪካ ሀገራት መካከል 11ኛ ደረጃ እንዲሁም በዓለም ላይ 83ተኛ ደረጃ ትገኛለች። የምድር ጦር፣ አየር ኃይልና ባህር ኃይል ያላት ኬንያ ለሰራዊቷ በየአመቱ 1 ቢሊየን 300 ሚሊዮን ዶላር በጀት በላይ ትመድባለች። ሶማሊያ በአፍሪካ ሰላሳ ስድስተኛ ደረጃ ስትሆን በዓለም ላይ 142ተኛ ሀገር ነች። ከሶስት አስር ዓመታት በላይ በመንግስት አልባነትና በጦር አበጋዞ መካከል የሚደረግ ጦርነት ውስጥ የቆየችው ሶማሌ አሁንም የተረጋጋና ጠንካራ መንግስት የላትም። እስላማዊ ታጣቂ ቡድን አልሸባብ የሶማሌ ጠንካራ መንግስታትና ህዝቧን ደህንነት እየፈተነ ይገኛል። በአፍሪካ ህብረትና በተባበሩት መንግስታት ድርጅት ድጋፍ ኢትዮጵያ ጅቡቲና ኬንያን ጨምሮ በአፍሪካ ሀገራት የተውጣጡ ሰላም አስከባሪ የሚጠበቀው የሶማሌ መንግስት ሰራዊቱን ለማጠናከር ጥረት እያደረገ ይገኛል። ግሎባል ፋየር ፓወር የደረጃ ሰንጠረዥ ውስጥ የተካተቱት 145 ሀገሪቱ መካከል ሶማሌ ለመቅደም የቻለችው ሶስት ብቻ ነው። በዚህም ወታደራዊ አቅሟ ሶማሌ ከዓለም ሀገራት 142ኛ ስትሆን፣ በአፍሪካ ደግሞ 36ኛ ደረጃ ትገኛለች። ሶማሌ እርስ በርስ ጦርነት የተዳከመው ሰራዊቷ 176 ሚሊዮን ዶላር በላይ በጀት መመደብ የምድር አየር ኃይልና ባህር ኃይል ለመገንባት እየጣረች ነው። 13 ሚሊዮን በላይ ህዝብ ያላት ሶማሌ በአሁኑ ወቅት 15 ሺህ መደበኛ ሰራዊት አለ ተደርጓል። ሌላኛው ሀገረ ጅቡቲ ስትሆን፣ ከኢትዮጵያ ጎረቤቶቿ ትንሽና በአፍሪካ ቀንድ ወሳኝ ቦታ የምትገኘው ጅቡቲ በግሎባል ፋይር ፓወር ወታደራዊ ምዘና ዝርዝር መረጃ ውስጥ አልተካተተችም። ጅቡቲ ወሳኝ የሆኑ የባህር ንግድ እንቅስቃሴ የሚተላለፍባት ኤደን ባህር ሰላጤ መግቢያ ላይ የምትገኝ ሲሆን በርካታ ሀያል ሀገራ ወታደራዊ ጦር ሰፈሮች በሀገሪቱ ውስጥ አቋቁመዋል። ከአንድ ሚሊየን ተኩል በላይ ሕዝብ ያላት ጅቡቲ ውስጥ ሲሆን የምድር አየር ኃይልና ባህር ኃይል እንዳላትም ይታወቃል። ምንም እንኳ ጅቡቲ በወታደራዊ ኃይል ደረጃዋ ውስጥ ባትካተትም ካላት የቆዳ ስፋት ትንንሽየት እንዲሁም ከሕዝቧ ብዛት አንጻር ከሌሎች አፍሪካ ሀገራት ሀገራት የበለጠ አቅም ይኖራታል ተብሎ አይታሰብም። ኢትዮጵያ ደግሞ አምስተኛ በአፍሪካ ስትሆን አምሳ ሁለተኛ በዓለም ላይ ናት። ከአፍሪካ ህዝብ ብዛት ሁለተኛው ላይ የምትገኘው ኢትዮጵያ በአሁኑ ጊዜ አንድ መቶ አስራ ስምንት ሚሊዮን ህዝብ እንዳላት የግሎባል ፋየር ፓወር ኢንዴክስ መረጃ ያመለክታል። በምጣኔ ሀብትም ቢሆን ኢትዮጵያ በአካባቢ ሀገራት ትልቋ ናት። የውስጣዊና ውጫዊ ደህንነት ስጋት ያለባት ኢትዮጵያ ምድር፣ አየርና ባህር ኃይል ያላት ሲሆን ወታደራዊ አቅሟ በአለም አምሳ ሁለተኛ ደረጃ ስታይ በአፍሪካ ደግሞ አምስተኛዋ ናት። አንድ መቶ ስልሳ ሺህ በላይ መደበኛ ሰራዊት ያላት ኢትዮጵያ 297 ሚሊዮን ዶላር በላይ አመታዊ በጀት መመደቡ በዙሪያው ካሉት ሀገራት ሁሉ ከፍተኛ ገንዘብ ለሰራዊቷ ታውላለች።